እጅግ ያሳዝናል ልብም ይሰብራል ሀገር ምድሩን ወቸው ጉድ ያስባለውና በብዙ ሚሊዮን ብሮች ወጪ የተደገሰው የዶክተር ወርቅነ ገበየው ልጅ ሰርግ እንሆ በከባድ ሀዘን ማብቂያውን አግኝቷል የእሳቸው ነገር እጅግ አሳዛኝ ነው እንደዚያ የደስታን አዝመራ አጭደው እንዳልከረሙ አሁን ደግሞ ህይወታቸውን የሚነጥቅ ነገር ደረሰባቸው ህይወት እንደዚህ ናት አንዴ ደስታን እስከ ጥግ ትሰጥና እንደገና ደግሞ መልሳ የሐዘን ካባን ታከናንባለች። ትናንት ሳቅ ለግሳ ዛሬ ለቅሶን ታዘንባለች። ዳኛ ፊት የማያቆማት ከሰው የማያስፈርዱባት በቃ ህይወት እንደዚህ ናት። ዶክተር ተፈራም የገጠማቸው ይህ ነው። ከሰሞኑ ፓይለቷን ልጃቸውን የኢጋድ ዋና ጸሐፊ ከሆኑት ወርቅነ ገበየው ልጅ ጋር ድል ባለ አነጋጋሪ ሰርግ ድረው የሰርጉ ዳስ በወጉ ፈርሶ ሳያበቃ አሁን ደግሞ የእሳቸው ህልፈት ተሰማ። ለቤተሰቡ መሪር ሐዘን ነው። በተለይ ህይወትሽ ይመር ትዳርሽ ይስመር ብለው መርቀው ለዳሯት ሙሽራ ልጃቸው የማይረሳ ከባድ ዱብዳ ሆኗል። እግራቸውን ስማ ስትወጣ የመረቋት አባቷ ከሰርጓ ማግስት ግብዓተ መሬታቸው ሆነ። ለመሆኑ እኚህ ሰው ምን ገጠማቸው? ያሟሟታቸው ሁኔታስ ምን ይመስላል? ሙሽሮች እንዴት ሆኑ? በተለይ ደግሞ ኃይሎ ጋብለው የዳሯት ልጃቸው ምን ሁኔታ ላይ ትገኛለች? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ የህይወት ሁለት ገጽ በኩል የተገለጠበትና የሰማውን ሁሉ ያስደነገጠውን የዶክተር ተፈራን ህልፈት ምክንያትና የቤተሰቡን ሁኔታ ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ ቪዲዮውን ላይክና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። ሙሽሮቹ ካፒቴን አማኑኤል ወርቅነህና ካፒቴን መሐሌት ተፈራ ተብለው ይጠራሉ። ይህ የሰርግ ድግስ በመላው ኢትዮጵያ አነጋጋሪ ነበር። አነጋጋሪነቱም በኢትዮጵያ ብቻ የተገደበ አልነበረም፣ በሌሎች ሀገራትም ጭምር ሲነሳ ነበር እንጂ። አንዳንድ ምንጮች እንደጠቆሙት የሰርጉ ድግስ እስከ 300 ሚሊዮን ብር ድረስ ወጪ እንደተደረገበት ሲጠቁሙ ሰንብተዋል። የሚያስገርመው ይህ የወጣው ወጪ ብቻ አልነበረም። ይልቁንም የሚጋቡት ሙሽሮች ሁለቱም የአየር አብራሪ ፓይለቶች መሆናቸው ነበር። ከዚያም አለፍ ብሎ የወንዱ ሙሽራ አባት በሀገራችን የፖለቲካ እንቅስቃሴ ውስጥ ስማቸው በጉልህ ከሚጠሩ መካከል የሆኑት የአሁኑ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየው መሆናቸው የሴቶ ሴቷ ሙሽራ አባት ደግሞ በአካባቢያቸው የታወቁና የተከበሩ ሰው ስለሆኑ ነበር ያነጋጋሪነቱ ምክንያት የሰፋው። ይህ ሰርግ ሰው አፍ ላይ የዋለበት ምክንያት በዚህ ብቻ ያበቃ አልነበረም። ለዚህ ሰርግ ብለው ከተለያዩ የዓለም ሀገራት በርካታ እንግዶች የተገኙበት፣ በሀገራችንም እጅግ ከፍተኛ በሚባሉ የስልጣን ወንበሮች ላይ ተቀምጠው ያገለገሉ ሰዎች ጭምር ተገኝተው ሰርጉን ያደመቁበት ጭምር ነበር። ከነዚህም መካከል ደግሞ ከስልጣን ስንብት በኋላ ከሰው ዓይን ርቀው የሰነበቱት የቀድሞ ፕሬዝዳንቶች ሳህለወርቅ ዘውዴና ዶክተር ሙላቱ ተሾመ፣ የቀድሞ የኬንያ ፕሬዝዳንት ኡምሩ ኬንያታና የአፍሪካ ሕብረት ፕሬዝዳንት መሐመድ አሊ የሱፍ የተገኙበት እጅግ የደመቀ ሰርግ ሆኖ ታይቷል። በሀገራችን የሚገኙ እውቅ ድምፃውያን ደግሞ የሰርጉ ተጨማሪ ድምቀቶች ነበሩ ከነዚህም መካከል ድምፃዊ ፀሐዬ ዮሐንስ ድምፃዊት ማሪቱ ለገሰ መሳይ ተፈራ ሱባለው ይታየው የሺ ማስተዋል እያዩ ሸዋንዳይ ኃይሉና ግርማ ተፈራ እንዲሁም ሌሎች አንጋፋና ወጣት ድምፃውያን በህብረት ተገኝተው ሰርጉን አድምቀውታል ታዲያ የሰርጉ ድምቀት የተገኙትን እንግዶች የወጣበትን ወጪና ሌሎችም አስገራሚ ነገር የሰሙ ሁሉ በልዩ ልዩ ማህበራዊ ሚዲያዎች ላይ ሲቀባበሉት ሰነባብተዋል። የሙሽሮቹ ቤተሰቦች ደስታቸው ልዩ ነበር። ወርቅነህ ገበየው በፈገግታ ታጅበው ለልጄ ያልሆነ በሚል ጭፈራውንም ሲያቀልጡት ታይተዋል። የሙሽሪት አባትም በተመሳሳይ ስለ ልጃቸው ደስ ተሰኝተው ከልብ በመነጨ ፈገግታና ኩራት ታይተው ነበር። እኚህ የሙሽሪት አባት አቶ ተፈራ ሙሽሪትን መርቀው ክፉ አይንካሽ ያማረ ትዳር ይሁንልሽ ብለው ተመኝተውላታል። ግንባሯን ስመው ነበርም የሸኟት። ይህ አስገራሚ ሰርግ አነጋጋሪነቱ ሳይደበዝዝ የተጣለው ዳስ ሳይፈርስ ለደስታቸው የተጎዘጎዘው አበባ ሳይደርቅ እንግዶቹ ደስታቸውን ሳይጨርሱ የሙሽሮቹ ቤተሰብ ኃይሎ ጋብለው ሳያገባድዱ ያልተጠበቀ እጅግ መሪር ሀዘን ነው የገጠማቸው። የሙሽሪት አባት ባልታሰበ አደጋ ህይወታቸው ማለፉ ተሰማ። ልጃቸውን ድል ባለ ሰርግ ሞሽረው ድረው ትናንት ህይወታቸው ያለፈው ዶክተር ተፈራ ስርዓተ ቀብራቸው መፈጸሙን መረጃዎች ጠቁመዋል። ዶክተር ተፈራ መክተው ከሰሞኑ የኢጋድ ዋና ጸሐፊ ዶክተር ወርቅነ ገበየው ልጅን ያገባችው ሙሽራ ፓይለት ማህሌት አባት ናቸው። ዶክተሩ ታዲያ ከልጃቸው ሰርግ በኋላ በደረሰባቸው የመኪና አደጋ በትናንትናው እለት ሞጆ አካባቢ ህይወታቸው ማለፉ ተነግሯል። ዶክተር ተፈራ የልጃቸውን ዓለም ተመልክተው ደስ ቢሰኙም ነገር ግን ብዙ ሰንብተው ደስታቸውን ለማጣጣም አልታደሉም። ዕለት ዕለት እየተባባሰ የመጣው የመኪና አደጋ አሁንም አሳዛኝ ታሪኮችን መስማታችንን እንድንቀጥል አድርጓል። የሙሽሪት አባትም የዚሁ ገፈት ቀማሽ ሆነዋል። በዕለተ ሮብ ዘጠኝ ሰዓት ሞጆ ስላሴ ቤተ ክርስቲያን የቀብር ሥነሥርዓታቸው መፈጸሙንም መረጃዎች ጠቁመዋል። እንግዲህ ይህን አነጋጋሪ ሰርግ ከደገሱት አነጋጋሪ አባቶች መካከል ዶክተር ተፈራ ልጃቸውን ከዳሩ በኋላ እንዲህ ባለ ድንገተኛና ልብ በሚሰብር መንገድ ህይወታቸውን ተነጥቀዋል። እጅግ የሚያሳዝንም ሆኗል። ሙሽሪት ከሰርጓ ማግስት አባቷን እንዲህ ባለ ለማመን በሚቸግር ህልም እንጂ እውን በማይመስል መንገድ መቅበሯ መሪር ሐዘን ሆኖባት በከፍተኛ ድባቴ ውስጥ እንደምትገኝ መረጃዎች እየጠቆሙ ይገኛል። ቤተሰቦቻቸውም ልባቸው ተሰብሮ ከፍ ባለ ሐዘን ውስጥ ይገኛሉ። ህይወት እንደዚህ ናት። ዛሬን እንጂ ነገን አታስተማመንም። ለአሁን እንጂ ለበኋላ ማረጋገጫን አትሰጥም። ሞትም የጊዜን አለማስተማመን ተገን እያደረገ ያደረገ ከተፍ ይላል። ትናንት ደስታ፣ ዛሬ ሀዘን የህይወት ውህደት ቢሆንም በዚህ ፍጥነት ፈገግታ ሲደበዝዝ፣ ሳቅ ሲከስም፣ ደስታ በሀዘን ሲለወጥ ግና የሰማውን ሁሉ የሚያሳዝን ቤተሰብንም የሚሰብር ዘመድ አዝማድን የሚያስደነግጥ ነው። አባቶች ከድንገተኛ ሞት ሰውረኝ የሚሉት ሞት የማይቀር ቢሆንም ድንገት ወጥቶ መቅረት ከሞት በላይ መሆኑን ስለተረዱት ነው። ሰውን በወጣበት የሚያስቀረው መጣው ሲል የሚያጎድለው ድንገት እየተከሰተ ለሞተው ሰው ብቻ ሳይሆን ለቀሪውም ሰው ለልጅ፣ ለባለቤት፣ ለእናት፣ ላባት፣ ለእህት ወንድም በአጠቃላይ ለቤተሰብ ዘላለም የማይወጣ ሀዘን በዓመታት የማይሽር ጉድለት በእድሜ የማይፋቅ ጠባሳ ጥሎ ከሚሄደው የመኪና አደጋ ይሰውረን እያልን የዶክተር ተፈራን ነፍስ ፈጣሪ በአጸደ ገነት እንዲያኖርና ቤተሰቦቻቸውንና በሰርጋቸው ማግስት የሞቀ ጎጆ ሳይሆን ያልታሰበ ሀዘን ለገጠማቸው ሙሽሮችም አምላክ መጽናናትን ያድላቸው ዘንድ ተመኘን። ውድ የአማርያቱ ቤተሰቦች ከአነጋጋሪው ሰርግ ማግስት ያልተ የተጠበቀ ሀዘን ስለገጠመው ቤተሰብ ከተለያዩ መረጃ ምንጮች አሰባስበን ያስቃኘናችሁ መሰናዶ ይህን ይመስላል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌላ ማህበራዊ፣ ወቅታዊና አዳዲስ መረጃዎች እስክንገናኝ በያላችሁበት ሰላም ሁኑልን።